ሰላም እንዴት ናችሁ? ውድ ቻናል ቤተሰቦች፣ እኔ በጣም ደህና ነኝ። ዛሬ የሚጠቅማችሁ ያልኩትን ቪዲዮ ይዤላችሁ መጥቻለሁ። እስከ ዛሬ እንደምናደርገው ውበትንና ጤናን በተመለከተ ነው ቪዲዮ ቶኪን የምንመጣው። ዛሬም ወሳኝ የሚባለውን የውበት ጉዳይ ወይም የፀጉር ጉዳይ ነው ይዤላችሁ የመጣሁት። ታዲያ ፀጉራችሁን በተመለከተ ሁላችሁም አሳሳቢ ነገር ነውና ይሄ ቪዲዮ እስከ መጨረሻው ተከታትላችሁ በተለይ በተለይ ለሚሰባበር ጸጉር ግንባር አካባቢ ለሚሰባበር ጸጉርና መሃል ላይ ለሚሰባበር ጸጉር በተጨማሪም ደግሞ ለጸጉር እድገት ይጠቅማል ያልኩትን ስታይል ነው ይዤላችሁ የመጣሁት። እነዚህ ስታይሎች በጣም ብዙ የተመሰከረላቸው ናቸውና እስከ ቪዲዮ ፍጻሜ ቆይታችሁ ጠቃሚ ነገሮች እንደምታገኙ ተስፋ አደርጋለሁ። ታዲያ አብራችሁን ስትቆዩ ቪዲዮን ላይክ በማድረግ ሼር በማድረግ እንዲሁም ደግሞ ሳብስክራይብ በማድረግ ቤተሰቡን አዲስ ለሆናችሁ ማለት ነው አብራችሁን ቆዩ። ወደ ቪዲዮ አልፋለሁ። ለተሰባበረ ፀጉር እና ለፀጉር እድገት በተለይም ደግሞ ለሀበሻ ፀጉር እድገት ወሳኝ የፀጉር እስታይል ሹርባ ነው። ምክንያቱም የሀበሻ ፀጉር በተፈጥሮ ለስላሳ የሚባል አይደለም። ስለዚህ የተለያዩ እስታይሎችን ማለትም ከሹርባ ውጪ ማለት ነው በተጠቀማችሁ ቁጥር የመነቃቀል የመሰባበር፣ እንዲሁም እድገቱ የመቀነስ ነገር ግድ ነው። ለዛ ነው ለአፍሪካ ወይም ለሀበሻ ፀጉር አብዛኛውን ጊዜ ሹርባ የሚመከረው። ሹርባ በተፈጥሮ የተሰባበረ ፀጉርን የመሰብሰብ በተጨማሪም ከስር ከቆዳ ፀጉርን በመሳብ እና ስትሬችንግ አቢሊቲ የምንለውን ወይም ደግሞ የመለጠጥ አቅምን በመጨመር ሹርባው እስከሚፈታበት ሰዓት ተሰብስቦ ውበትን እንዲያላብስ ያደርጋል። ከተፈታ በኋላ ደግሞ ከሌሎች ስታይሎች ጋር እንዲመች የመለጠጥ አቅም በመጨመር ከወራት በኋላ እድገቱን ጨምሮ ከትክክለኛ ወይም ካልተሰባበረው ፀጉር እኩል ስታይል ለመሆን ያስችለዋል። አጠቃላይ ሹርባ ከሌሎች ስታይሎች የተሻለ ለአበሻ ፀጉር እድገት ጉልህ ሚና ይጫወታል። ነገር ግን ሹርባ ስንል ምን አይነት ነው የሚለውን እናያለን። አብዛኛውን ጊዜ ፋሽን ተብለው የሚሰሩት ወይም ለበዓላት ለፕሮግራሞች ተብለው የሚሰሩ በጣም ቀጫጭን እና ብዙ አካፋፈል ያላቸው ሹርባዎች፣ በተጨማሪም ብዙ ዲዛይን የሚበዛባቸው ሹርባዎች እነዚህ ለውበትና ለድምቀት ይሆናሉ እንጂ ፀጉርን በመነቃቀልም ሆነ ፀጉር እድገትን በመቀነስ ፀጉር የበለጠ እንዲጎዳ ያደርጋሉ። ታዲያ የትኞቹን ነው ለፀጉር የሚጠቀማቸው ካልን፣ አንደኛ ከሁለት ቦታ እስከ ዘጠኝ ወይም አስር ቦታ ተከፍለው የሚሰሩ ሹሩባዎችን ማለትም በጣም ብዛት የሌለው አከፋፈላላቸውን ማለት ነው። ወፍረው ያሉ ሹርባዎችን መሰራት። ሁለተኛ ብዙ ዲዛይን ያልተወሳሰበባቸው ሹርባዎች ወይም ደግሞ አከፋፈላቸው ስትሬት የሆኑ ሹርባዎችን መሰራት። ሶስተኛ ሹርባ ስትሰሩ በፀጉር ብቻ መሰራት። ያ ማለት ያለ ምንም ተጨማሪ ፀጉር ማለት ነው። ነገር ግን ዊግ መጨመር ግድ ከሆነ ፀጉሩ ሳይጎዳ ብዙ ሳያቆዩ መፍታት አራተኛ፣ ከስትሬት ሹርባዎች በተጨማሪ ቁጥጥር ሹርባዎችን በወፍራሙ ያለ ዊግ መሰራት። በዚህም ጊዜ ዊግ መጨመራችሁ ግድ ከሆነ በራሱ በፀጉሩ ከስሩ በኋላ ፀጉሩን ብቻ ከሰሩ በኋላ ከላይ ዊጉን እንደ አዲስ ፀጉሩን ላይ እንዳይደርበው መስራት፣ ይህ ፀጉር እንዳይጎዳ ያግዘዋል። ይህን ካልን በኋላ ሹርባ የምትሰሩበት ጊዜ ፀጉር ታጥቦ ወዲያሁኑ ባይሆን ይመረጣል። ብዙ ጊዜ እንዲያምርና እንዲለቀም እየተባለ ፀጉር ቤቶች ላይ ፀጉር ሳይደርቅ በርጥቡ ይሰራል። ይህ ትክክል አይደለም። በእርግጥ ውበቱና ድምቀቱ ሊጨምር ይችላል። ነገር ግን ፀጉሩን መጎዳቱን በጣም ነው የሚጨምረው። በደንብ መድረቅና ከአራት ቦታ ቁጥርጥር ወይም ደግሞ ከሁለት ቦታ ወደታች ሰርቶ ከደረቀ በኋላ በቅባት ካለሰለሱ በኋላ ከአራት ቦታ ወደታች ወይም ደግሞ ቁጥርጥር ወደታች በመሰራት በወፍራም ቁጥርጥር ማለት ነው። ቅድሚያ ፀጉርን ማለስለስና መንከባከብ ያስፈልጋል። እንደዛ ከሆነ በኋላ ነው ከሁለት ቦታ ወደታችም ሰርቶ ሊሆን ይችላል። በተመቻችሁ ብቻ ባልበዛ ካፈር ሰርታችሁ ከለሰለሰ በኋላ ነው ወደ ትክክለኛው ሹሩባ መሰራት ያለባችሁ ማለት ነው። ከተሰራም በኋላ በሚፈታበት ጊዜ ምን እናደርግ ነው ከተሰራ በኋላ በሚፈታበት ጊዜ በእርጋታ ቀስ እያሉ መፍታት። ይህም ፀጉር ደርቆ ስለሚቆይ በኃይል ወይም ደግሞ በፍጥነት በሚፈቱበት ጊዜ ፀጉራችሁ እንዳይነቃቀል ያግዘዋል። ስለዛ ቀስ ብላችሁ ትፈታላችሁ። ከፈታችሁ በኋላ መጀመሪያ ማንኛውም የሚስማማችሁን አይነት ትሪትመንት ትጠቀማላችሁ። ትሪትመንት ባይኖራችሁም እንኳን ቤታችሁ ውስጥ ያለ የካካዎ ቅባት ወይም ደግሞ የወይራ ዘይት ተጠቅሞ ማሳጅ ማድረግ። ማሳጅ ካደረጋችሁ በኋላ ከአንድ ሰዓት እስከ ሁለት ሰዓት ከቻላችሁ እስቲም ውስጥ ካለዛ ደግሞ ማንኛውም ላስቲክ ነገር ሸፍኖ በራሱ ቆዳችሁ እስቲም እያደረገ እንዲልስ ጊዜ መስጠት ከአንድ ሰዓት እስከ ሁለት ሰዓት መቆየት ያስፈልጋል። ከቆያችሁ በኋላ መታጠብ፣ ከታጠባችሁ በኋላ ደግሞ በደንብ ማዳረቅ። በምታዳረቁበት ጊዜ ደግሞ ጥንቃቄ ማድረግ ያለባችሁ መጀመሪያ በፎጣ ነው ማዳረቅ። ከዛ ነው ምናልባት ፋን መጠቀሙም ከሆነ ፋን መጠቀም ያለባችሁ ከዛ በኋላ ነው ማለት ነው። መጀመሪያ በፎጣ ካደረቃችሁ በኋላ ከዛ በፋን አዳርቃችሁ ከዛም በኋላ አሁንም በድጋሚ የሚስማማችሁ እንቅባት ቀብታችሁ ፀጉራችሁን በወፍራሙ ከሁለት ቦታ፣ ከሶስት ቦታ ወይ ከአራት ቦታ ካለዛም ቁጥርጥር በወፍራሙ ሰርታችሁ ፀጉራችሁን ማለስለስና ድጋሚ ቀጫጭን ሽርቦች መሰራት ካሰባችሁ ትንሽ ጋፕ መስጠት ያስፈልጋል። በትንሹ የአንድ ሳምንት ጋፕ ሰጣችሁ ሌላ ሹርባ መሰራት። ካልሆነ ግን ቆዳችሁ እየተቆጣ፣ የቆዳችሁ ፀጉር ማብቀያ ቀዳዳዎች ወይም ፎሊክል ምንላቸው እየተቆጡ ፀጉራችሁ እንዲነቃቀል ቆዳችሁም እንዲጎዳ ያደርጋሉ። ይህ ደግሞ የፀጉር እድገትን እየጎዳ የቆዳችሁን ጤንነትም ያጓድላል። ስለዛ ይህ እነዚህን በማድረግ ፀጉራችሁን እድገት መጨመር እንዲሁም ደግሞ የፀጉራችሁን የመሰባበር ችሎታውን የቀነሳችሁ ሳይሰባበር ቆንጆ ፀጉር እንዲኖራችሁ ያደርጋል። ይህንና የመሳሰሉ ቪዲዮዎችን ከፈለጋችሁ ይህንን ቻናል ፎሎ በማድረግ ሳብስክራይብ በማድረግ ላይክ በማድረግ አብራችሁን ሁኑ፣ እስከ መጨረሻ። በሌላ ጠቃሚ ቪዲዮ እስከምንገናኝ ሰላም።